አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት ሃያ በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። ይህ ቅዱስ እግዚአብሔርን የሚፈራውና በፍጹም ልቦ የሚወደው ሃይማኖቱም የቀና ነው። በናግራን አገር ያሉ ክርስቲያኖችን አይሁድ እንደሚገድሏቸው በሰማ ጊዜ እጅግ አዘነ። መንፈሳዊ ቅናትም ቀና። ከዚህም በኋላ ተነሳ፣ ወደ ቤተክርስቲያንትም ገብቶ በመሠዊያ ፊት ቆመ። ዓይኖችን ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። ፈጠሬ እግዚአብሔር ሆይ የፍጥረት ሁሉ ጌታ፣ የሚታየውና የማይታየውን የፈጠርከ፣ መላእክት ሁሉ አላፍ አላፍት አንተን የሚያመሰግኑ ለአንተም የሚገዙ አይኖቻቸው ብዙ የሆኑ ኪሩቤል፣ ክንፎቻቸው ስድስት የሆኑ ሱራፌልም፣ ጽኑ ክቡር ልዩ ፍጹም አሸናፊ እግዚአብሔር በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑ ብርሃንን እንደለስ የሚጎናጸፍ የክብር ባለቤት ለሆነ የጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ፣ የአማልክት አምላክ የጌቶች ጌታ የጠፉ በጎችን ይመልሳቸው ዘንድ ለጀን የሆም ቃልህ ነው በፈቃድህ የላካው አንተነ ተናጋሪ በግ ጌታ ኢየሱስ ክርስቶስ ሆይ፣ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ የወረክና ስለእኛ ከእመቤታችን ከቅድስት ድንግል ማርያም ሰው የሆንክ ከጨለማም ከድንቁርናም አወጥተ ወደ ብርሃን፣ ወደ ሕይወት፣ ወደ እውቀት የመራህን አሁንም ከሀዲ ወንጀለኛ ፊንሃስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደገደላቸው በእሳትም አቃጥሎ የወገኖችን የርስትህን ልጆች እንዳጠፋቸው እይ። እነሆ አብ ሆይ እኔን አመንሁብ በአንድ ልጅም በህያው በመንፈስ ቅዱስም በመሰቢያው ክብርም ተማጽኛለሁ። በሃይማኖትም ጸንቻለሁ እንሆ ስለ አምልኮትና ስለ ምእመናን ወንድሞቼ፣ ስለ ቀናው በአንድ ልጅብ መስቀል ጠላቶችን ልዋጋቸው ወጣለውና ከአለኝ ታዬ እንዳታሳርፈኝ የሚያውቁህም አምላካቸው ወዴት ነው እንዳይሉ ስለ በደሌም ስለ ኃጢአቴም ጸሎቴን የምትሰማ ልመናዬን ንቅህ የምትተው ከሆነ በዚሁ ቦታ ብትገድለኝ ይሻለኛል። አቤቱ ማህሪ ቅርባይ ሩሮ ርስት የሆኑ ምእመናን በካዲያን ጠላቶች እጅ አሳልፈ አትስት። እኛ ወገኖችና የርስት መንጋዎች ስለሆን ለአንተም ምስጋና እናቀርባለን፣ ምስጋና ገንዘብ ነውና ለዛለሙ። ከዚህም በኋላ ንጉሥ ካሌብ ከሀገረ መንግስቱ ወጥቶ ሄደ። የናግራንን ሀገር ያጠፋት፣ አይሁድን ገደላቸው። ብዙ ተአምራትን አድርጎ ስለደረ እንገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግስቱ በታላቅ ክብር በታላቅ ደስታ ተመለሰ ለእግዚአብሔር ምን ዋጋ ከፍራለው ለጌትነቱና ፍጹም ለሆነ ገናነቱ መባ አድርጌ ነፍሴንና ስጋዬን ከማቅርብለት በቀር አለ ከዚህም በኋላ ይህን ዓለም ንቆ መንግስቱንም ትቶ ወጣ ደጋጎች መርኮሳት ወደሚኖሩበት ወደ አባ ጠንጥሊዮን በተራራ ላይ ወደ አለ ገዳም እስከደረሰ በእግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳየው የዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችም ወጥቶ ዳግመኛ ዓለምን እንዳያይ ማለ። ከእርሱ ጋራም ያገባው እቃ የለም ከምንጣፍ ከሸክላ ጽዋ፣ ከለበሳት የምንኩስና ልብስ በቅር ምግቡም አምባሻና ጨው፣ የሚጠጣውም ውሃ ነው የክብር ባለቤት ከሆነ ለእግዚአብሔርም ቃል መቃብር መስኮት ላይ ይሰቅልለት ዘንድ የኢየሩሳሌም ኤጲስቆጶስ አባ ዮሐንስን የለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረም። ለእግዚአብሔርም ደስ አሰኝቶ በፍቅር በአንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዛለሙ አሜን። በዚህ ችለት የሀገረ ቶና የከበር አባ አሞንዮስ አረፈ። ይህም ቅዱስ ጎልማሳ ሆኖ ሳለ አባ አንጦንስ ወደ ምንኩስና ሲጠራው ራእይን አየ። በነቃ ጊዜ ተነስቶ ወዲያውኑ ወደ አባይ ስድሮስ ሄደ። እርሱም አስኬማን ለብሶ እያገለግለውም በእርሱ ዘንድ ኖረ። ከዚህ በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሰራ። ታላቅ ገድልም ተጠምዶ በቀንም በሌትም ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኮሴት አምሳል ወደ እርሱ መጣ። የበዓቱን ደጃፍ ባንኳኳ ጊዜ ከፈተለትና ገባ። ቅዱሱም ተነስተን እንጸልይ አለው። ያን ጊዜ ተንኮልን ገለጠ። መልኩም እንደ እሳት ላቦት ሆነ። ቅዱሱም እኔ ታላቅ ጦርነት አመጣብሃለሁ አለው። ከዚያ በኋላ መልኳ ውብ ወደሆነ ወደ አንዲት ወጣት ሴት ሰይጣን ሄዶ አነሳሳት። ቅዱስ አሞኒዮስም ከእርሷ ጋር በኃጢአት ሊጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ። መንገድንም ስቼ በምሽት ከዚህ ደረስኩ። አራዊትን እንዳይበሉኝ በውጭ አትተወኝ፣ እግዚአብሔር ስለ እኔ ደም እንዳይመራመረ በከፈተላትም ጊዜ የሴጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። በአማለከያት መጽሐፍት ቃልን ገሰጻት። ለኃጢአት ስለተዘጋጀ የሲኦል ሰዓት አስገነዘባት። ሁለተኛም ለጻድቃን ስለተዘጋጀ ፍጹም ታላ ነገራት። ያን ጊዜ የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈትላት። መልካሙንም ልብስ ከያያ አውጥታ ጣለች። ከእግሮቹ በታች ሰገደች። ነፍሷንም ያድን ዘንድ በማልቀስ ለመነችው የጠጉር ልብስ አለበሳት ራሷን ላጭታ በገደል ሁሉ በብዙ ትሩፋትም ተጠመለች። በቀንም በሌሊትም አስራ ሁለት ጊዜ የምትጸልይ ሆናለችና፣ በየሁለትና በየሶስት ቀንም ትጾማለች። ሰይጣንም በአፈረ ጊዜ በመኖክሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው በአባ ሞኒዮስ ቤት ሴት አለችና እርሱ ከታላቂቱ ገደል በኋላ የአንዲትን ሴት ፍቅር ወዷልና እርሷም በእርሱ ዘንድ በበአቱ ውስጥ ትኖራለች። እንሆ መነኮሳትን አሳፈራቸው፣ አስኬማውንም አጎሳቆለ፣ የመላእክት አምሳል የሆነ ጻድቁ አባ ብሎ ያን ጊዜ ተነሳ። አባ ዮሴፍንና አባ ቦሂንም ከእርሱ ጋር ወሰዳቸው ወደ ቅዱሱ አባ አሞንዮስ ገዳም ደብረ ቶና ደረሱ። ደጃፉንም ባንኳኮ ጊዜ ያች ሴት ወደሳቸው ወጣች። እርስ በእርሳቸውም ያ መነኩሴ ነገረን እውነት ነው ተባባሉ። የከበረ አባ አሞንዮስም ሳድዥ ብሎ ስም አውጥቶላታል፤ ይህም የዋሂት ማለት ነው። ገብተውም ጸሎት አድርገው የእግዚአብሔርንም ገናነት የተነጋገሩ እስከ ምሽት ተቀመጡ። አባ አሞንዮስም አንባሻ እየጋገረችልን ነውና ተነሱ፣ ሳድዥን እንያት አላቸው። በገቡም ጊዜ በሚነድ እሳት ምድጃ ውስጥ ቆማ እጆቿን ወደ ሰማይ ተዘርግተው ስትጸልይ ያገኛት። አይቶም የዚህን ድንቅ ስራ እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚህ በኋላም አቅርባላቸው በሉ። በዚያችም ሌሊት መልአክ ስለ አባ አሞንዮስ ስለ ሳድዥ። ገላቸው ለአባ ብሎ ይነገረው በዚህም ዛሬ ያደረሳችሁ እግዚአብሔር ነው። የሳድዥን እረፍት እንድታዩ አላቸው። ሶስት ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ዝማ ታመመች። በእግዚአብሔር ፊት አንዲት ስግደት ሰገረችና በዚያው ነፍሷን ሰጠች። መልካም አገናነዝም ገንዘው ቀበሯት። አባ አሞንዮስም ትሩፋቷን ሊነግራቸው ጀመረ። እርሷ በእርሱ ዘንድ አስራ ስምንት ዓመት ስትኖር ከቶ ፊቷን ቀና አላደረገችም። እርሱም ደግሞ ፊቷን እንዳላየት ምግባቸውን አምባሻና ጨው እንደሆነ ከጥቂት ቀን በኋላ አባሞኔስም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። በረከታቸውም ከእኛ ጋር ለዘላለሙ ትኖር አሜን። በዚችም ዕለት የቅዱስ አሞኔ ረድ አባ ዳርማ አረፈ ከአባ ሄሮራና ከአባ ዘካርያስ ጋር በሰማዕትነት ለሞቱ መታሰቢያቸው ነው በረከታቸውም ትድረሰን ለዘላለሙ አሜን በዚችም ቀን ከአባቶች መምህራን አስራ ስድስተኛ የሆነ የደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ በትረ ወንጌል አረፈ ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽህናን የለበሰ ትህትናን፣ ቅንነትን የሚወድ ነበረ። የምንኩስናንም ልብስ ከለበሰ በኋላ መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆኖ ተሾመ። ከዚያም በኋላ በበጎ አርጅና አረፈ። ለእግዚአብሔር ምስጋና ይሁን። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም ግንቦት 21 በዚች ቀን አምላክን የወለደች